በዛ ልጅ ፎቶ በዛ ልጅ ፎቶ። ስለዚህ ሌሎች ሴቶችንም በዛው ልጅ ፎቶ ይሆናላ የሚጀነጅ ነው። አዎ፣ ሁሉንም ሴት ልጁ በጣም ነው የሚያምረው፣ በእውነት በጣም የሚጠቀም ፎቶን የሚጠቀምበት ልጅ በጣም ያምራል፣ በጣም ኦኬ። እኔ የእሱንም ፎቶ የማርቆስንም ፎቶ ለጥፌ ነው በዚህ ፎቶ የሚያናግራችሁ ልጅ ራሱ ይሄ አይደለም ይሄ ነው ብዬ፣ ደሞ ቪዲዮ መሰራው ነው የምትሻወጅበት ሜን ፓርቱ ማለት ነው። ከየልጁ ፎቶ ከህፃንነት እስከ አዋቂነት አለው። ከእናቱ ጋር ሳይቀር ህፃን ሆኖ ፎቶ አለው። እንዴት ትጠረጥር ያለሽ አሁን ይሄንን ሆም ብሎ ሆም ብሎ የልጁ አካውንት ውስጥ ገብቶ ፎቶዎቹን እንዳለ ዳውንሎድ አድርጎ ስልኩ ላይ አስቀምጦ ሴት እየጠበሰ የሱን ልጅ ፎቶ ይልካል። እሺ ከእናንተ ውጭ ያጋለጠው በቪዲዮ ያየው ሴት የለም ከሁለት ከሶስት ዓመት ውጭ እሱም በቪዲዮ ኮል ያወራ የሁልሽ ያለማቋረጥ ነው መሴጅ የሚልከው። ስራ ነኝ ይላል። እዚጋ ያለማቋረጥ መሴጅ ይልካል ወይ ዚጋ አይመጣ ማርቆስ እኔ ፎቶክን ለጥፌ ቪዲዮ ሰራለሁኝ። ምክንያቱም ከመረጃ ጋር ነው እነዚህ ልጆች የመጡት ቴሌግራም ላይ በጣም ብዙ መረጃ፣ አንተ የምታደርጋቸው በራቁት ፎቶ ይዘህባቸው የምታስፈራራቸው ሴቶች ድምፅክ፣ ቪዲዮክ፣ ሁሉ ነገር ተልኮልኛል። እና አሁን ፎቶክን አወጣለሁ መተክ። እዚህ ጋር ማትነጋገር ከሆነ ያደረግከውን ነገር ታውቃለህ። እዚህ ላይቡን እያየህ ከአንተ በዋትሳፕ እዚህ ጋር ትልክልኛለህ። ኦኬ፣ ስራ ነኝ ትላለች። ስራ ብትሆን ይሄ ሁሉ ዋትስአፕ ቲክ ቲክ ቲክ ቲክ አስር የምትልከው እንዴት ነው? ስራ ላይ ሆነክ ይው ያ ላይ ቦቲም ላይ ዋትስአፕ ላይ ልከ ይሄንን ቪዲዮ ቮይስ ላኩልኝ። አቡዬ እኔ ደግሞ እገልሻለሁ፣ ቆርጥሻለሁ፣ አስገድልሻለሁ ምናምን ይለኛል። እኔ ጠብቅሃለሁ። እስቲ አንተ ወንድና አስገድለኝ፣ እየሰማህ ከሆነ ከትናንት ወዲያም ደውሎ ቦተም ላይ ዝቶብኛል ለምን ቃል ቁጥር አትቀይሪም? አንቺ እንዳያገኝሽ ለምን ቁጥር አትቀይሪም? እንደዚህ እኔንም ይለኝ ነበር ልክ ስንጣላ። አንቺ የሌላ ሰው ወንድ ሆነሽ በጨረራሽ አትኖሪም፣ በእንትን ነው ማስገድልሽ ይለኛል። ምላስ ምላስሽን ነው የማስቆርጥልሽ በናይጄሪያ ይለኛል። እዚህ ሀገር ናይጄሪያዎች ህገ ወጥ እንደሆኑ ስለሚያውቅ ከፍዬ በናይጄሪያ ምላስሽን አስቆርጭልሽ ከምንም እንዳትሆኝ ነው የማደርግሽ። ከማንም ሰው ጋር መሆን አትችልም፣ ሰው አንቺን አስገድልሻለሁ ነው እያለ የሚዘትብኔ ከተለያየሽcl ከማንም ልትወኝ አትችም ከማንም ከምንም አትወኝም በናይጄሪያ መላቶሽን አስቆርጬ እነሱ ያው ህገ ወጥ ናቸው እዚህ ሀገር ናይጄሪያዎች ያውቃል እንደዛ እንደሆነ ማለት ነው እንደዚህ አስደርጌሽ ነው ማስቀምጥሽ እንጂ ምንም አማራጭ አይኖርሽም ደስ አይለኝም ብፈራ ስለነበረ አለቅሳለሁ አልኩሽ እኮ እኔ ሰው አልመስልም የአሁን ፎቶዬንና የበፊት ፎቶዬን ባስተያይልሽ ማለት ነው ሁለት ሰው ነው የምንመስለው ግን በጣም ግን እንዲህ አንድ ቆፍጣና ሴት ትጥፋ እስቲ ወንድ ብላ ጆሮ ላይ የምትዘጋበት ብሎክ የምታደርገው አንድ ቆፍጣና ሴት ትጥፋ። ይኸው መቷል። አሁንማ አሁንማ እኔ ራሱ ቆፍጣና ነኝ ለሱ አሁን እኔ ራሱ ቆፍጣና ነኝ ለሱ። ቢኮዝ እኔ ስለሚወደኝ ነበር የሚመስለኝ ታርጊያለሁ። ሰላም ነው አው። እኔ ሁሉንም ሰምቼዋለሁ ግን ማውራት ስላልቻልኩ ነው ስራ ላይ ግን። ኤቪደንስ ደረሰ ላልሽኝ ግን ከሀያ በላይ ሪሲትስ ልክ ያለው የነዚህ የሁለቱም ሴቶች ደግሞ እንደ ኤቪደንስ በምን አይነት መንገድ እንደነበሩ ስለዚህ ነገ አርጊልኝ። ችግር የለም። ነገ አርጊልኝና መምጣት እችላለሁ። ዛሬ ዛሬ ዛሬ ያሉትን ነገሮች ልኬ ደግሞ መደማመጥ ከተሻለ እኔ የማደርግልሽ። ሚውት አድርጉ ልንገራችሁ። ማርቆስ እነዚህን ሴቶች ታውቃቸዋለህ? አታውቃቸውም? እኔ ሁሉም ኤቪደንስ አለኝ እኮ አልኩሽ እኮ። ለምን ኖረክ? ለምን ስላለኝ ነዋ ብየውልሽ። ምን እየተመዘመዝን ትለኝ ያለችው ከችግሯም ገበያ ላይ የነበረች የነበረችው ሽያጭ ላይ ቴሌግራም ላይ በደላላ የፈለጉትን ከዲያስፖራ ጋር ማውራት አልችልም። ሀቢባዬ የመጣውትሬሽሴትልጅ ማውረድ ነው አርጌ እንደለወጥኳት እኮ የእናቷ እንኳን ቮይስ አለ። አንተን ካገኘ በኋላ ኮ ሰክራ ለሊት የምትመጣው የምትንገዳገደዋ ሙስሊም ልጄ ከጫት ከተለያየ ቦታ እንደለወጥክልኝ ኤቪደንስ አለኝ፣ ቮይስ አለኝ ራሱ እኔ እኔ ከመጥፎ ህይወት ያወጣዋት ስትል ነበር። ከመጥፎ ህይወት ብያለው ሁሉንም ሴቶች አንተ። ከመጥፎ ህይወት ያልኩበት ምክንያት ከነበረችበት ስታንዳርድ የነበረችበት ነው እንጂ ዱርዬነችና ሌላ እንድታወራ አላልኩም እኮ። የተከራከራችሁ ያላችሁ ከቅድም ጀምሮ ስናገር ነበረ። ሪሲ ስትሆንሽ እኔ ሆንሽ። አቢ አንድ ነገር ላስረዳሽ። አንቺ ራስሽ ፎልት አለብሽ። ስህተትሽ ምንድን ነው ታውቂያለሽ? ከአንድ ወገን ነው እየሰማሽ ያለሽው። ወርቅ ገባሽ። ሪሲት አለኝ። ሪሲት ኮ የላኩልሽ ኮ ነው የወርቁን። እንዴት ነው? ስለዚህ የላኩላቸውን ምሪሲቲ እኮ ምኑ ታርጊ እህቶች እንኳን የሉኝም። ስለዚህ ኢሉሚናቲ ስለሆንኩ ነው። አንተ በሰው ህይወት የምትጫወተው ማንም አይሰማህም። ከእዚህ በኋላ ምታመጣውን እናያለን። ምታመጣውን እናያለን ያቸው። ነገ ቅጠሪኝ ልሽ የተቀሩትንም ሰብስቤ ዶክመንቶች የሶስት አመት አለ የአራት አመት ይኖረኛል የእያንዳንዳቸውን ማምጣት እችላለሁ። በአንድ ሳይድ ብቻ መወገን አይደለም። ሪሲት ስትይኝ እኮ አስራ ስምንት ሪሲት ልኬልሻለሁ አይደል? ደብል ደብል ነው ኮላ አስራ ስምንቱን ስአጣሪ ስራ ላይ ስለሆንኩ ደብል ደብል ስለሆነ ሳይሆን አጣሪ ላውራ ፕሊስ። አለብሽ ለምሳሌ አበበች ለተባለ ይኸውልሽ፣ ሁለቴ ነው የከፈልኩት። ለምሳሌ እንደምረው በዚህ ጋር ቁጭ ብለን ብንል ማለት ነው መጀመሪያ አንድ ሺ ስድስት መቶ ላኩላት የመጀመሪያው ከዛ ደግሞ ስምንት ሺህ ላኩላት ቆየና፣ ደግሞ ግማሽ ሲመለስ አራት ሺህ አንድ መቶ ሲመለስ፣ የተቀረውን ደግሞ ዘጠኝ ሺህ አምስት መቶ ነው የተቀረውን፣ አስቢው። ስለገንዘብ ነው ነው እያወራን ያለ ነው፣ ስለ ገንዘብ አይደለም፣ ስለ ሴቶች ህይወት ነው። የሴቶችን

እኔ ያሳያለሁ። የሁሉም ሪዝን አለኝ አልኩሽ። የሁሉም የሁሉም ከቻልሽ ማለት ነው። አቢባ ካለ ታምጣና እዚህ ጋ ተታርገው አንቺስ ባላየሽ ከሆነ እኔ እዚህ ጋ እየተከራከርኩ ያሉት በአንድ ወገን ከመወገን ሰምተሻቸዋላ? አውራበት ማስረጃ ተልኮልኛል። ሰምተሻቸዋል አይደል? ሀቢባ ሰምተሻቸዋል። ሪሲት ለሽ ስታወሪ ነበረ። እኔ በክሬዲትም በምንም ሰው አይደለም። አንድ ስለ እዚህ አይ ሃቭ ኤቪደንስ ስለሌሎቹ ደግሞ እዚህ ጋር ከመጀመሪያዋ ጀምሮ ከስዊት ጀምሮ ከሌ ከሌ አልልሽም እያንዳንዳቸው ቴክስት የስዊት ፋሚሊ እናቷ ሪከርድ አለኝ ከነበረችበት ህይወት እንዴት እንደለወጥኳትና እንዴት እንዳማሰገነችኝ አለኝ ከሀያ በላይ ከፈለግሽ ግልጽ ነው አይደል ዊያሮፕ የምትባለው ደግሞ እዚህ ጋር ብሎክ አድርጌዋለሁ በሌላ አካውንት በሌላ ሶሻል ሚዲያ ስትል ነበር ለምሳሌ አር እኔ ሶሻል ሚዲያ እሱንም አፕ ልክልቻለሁ ስለ እሷም ልጅ ደግሞ ያለኝን ዲቴል ጋዘር አድርጌ እልክልሻለሁ ኦልሞስት ከአራት ዓመት በፊት የነበረ ስለሆነ ማለት ነው። ችግር የለውም። ስለዚህ ነገ እናንተ ነገ ዛሬ ዛሬ ዛሬ ዛሬ ማርቆስ ትክክለኛ ስራ ላይ በቃ ነገ እንገናኛለን። ነገ ግን አንድ ነገር የምናገረው ወይ ጉድ፣ እኔ ለሌላው ነገር ኤቪደንስ አለኝ፣ አትሊስት ፉል ኤቪደንስ መረጃ ነው። አይዋ ኢን ዘ ሞርኒንግ ዌን ሴን ሚ ሜሴጅ እንደማይመቸኝ እኮ ጽፌ ልሻለሁ። ሞርኒንግ ላይ አልተመ አይመቸኝም ስራ ነኝ ብዬሻለሁ አይደል እንዴ? እኔም ማክበር ካለብሽ ማክበር አለብሽ። አላየሽውም እየነዳሁ ነው ብለሽ የነበረ ሰዓት ነው እየነዳሁ የነበረ ሰዓት ብለሽ ሰዓቱን እይ። አይመቸኝም ብዬሻለሁ ቀን ላይ ማለት ነው አይደል እንዴ? ስለዚህ እኔም ደሞ አለቆች ያሉ ኢቨን አለው ፊት ለፊት እ ካሜራም ከፍቼ ላሳሽ ይችላሉ። አለቆች ያሉ ሞርኒንግ ስድስት ሰዓት ወጣለው የሆነ ሰዓት ናፍላርግና በፈለግሽ ሰዓት ቅጠሪኝና ሁሉም ኤቪደንስ አለኝ፣ እኔ ሪከርድ ሆነ ምንም ምንም ነገር አለኝ። የሰው ልጅ በመልካምነት በሚረዳበት ሰዓት መልካም ነገር በብር አለም እያልኩሽ ያለሁት ሳፖርት አድርጌ ከጥሩ ደረጃ መጥፎ ደረጃ እንኳን ሳወጣቸው የነበረው አሉ። አያ ቬሎቶፍ እኔ ግልጽ ነው መንገርሽ። ምስጋና አለ የምፈልገው፣ ተረዳሽ? ስለኔ ምንም ያቁት ነገር የለም ግን ሳይዳታ ነገር ወጣ፣ ችግር የለውም አለቆቻ አጠገቢዎች ናቸው። ከፈለግሽ ቪዲዮ ብቻ አሳይሻለሁ አለኝ። ይህ እኮ የነሱ እኮ መብት ነው። ለአለመክፈትም መብት አለኝ። ይ እዚህ ጋር ልንገርሽ፣ ስራ ላይ ካልኩ ልታከብርኝ ይገባል። አትሊስት ካልተመቸኝ ስሽ ስራ ላይ ሆኜ ካልተመቸኝ፣ አንድ ሰው ፐርሰናሊቲ ገርጭ፣ ላሳይሽ፣ ለምን ትላለህ? ካልተመቸክ የማታደርገው ነገር። ከፈቀዱልኝ፣ አዮልሽ፣ ይቅርታ፣ ከፈቀዱልኝ ላሳይሽ እችላለሁ። ካልፈቀዱልኝ ግን አልፈቀዱልኝም። የምሰራበት ቦታ ከባድ ነው፣ ካሜራ ያለበትን ተረዳሽኝ። ስልኬን ራሱ ወርጄ አሁን እያወራሁሽ ያለሁት ስለዚህ ነገ ሌላ ቀን ነው። ምን ችግር አለ? ነገ እኮ ማለት ኦልሞስት ዋን ዴይ ማለት ነው አይደል? እንከባበርና ሰው ባለበት የነሱን ቃላቶች ሰምተሻል። እኔ ደግሞ የራሴን ደግሞ አሃቭ ኤቪደንስ የላኩልሽን ዋትሳፕ ላይ እልክልሻለሁ። ደረሰኝን የላክልኝ እኛ የሚያቀኝ ሰው ፎራድ ሲያደረግልኝ ገንዘብ አልረዳቸውም። የረዳኋቸውም ሰዎች እንደዚህ ፎራድ ተረዳሽኛል። መደም አመርከቻሽ ደብል ደብል ሊሆንብሽ የሚችለው አትሊስት ሶስት ወይ ሁለት ነው። ሌላም ኤቪደንስ አለኝ። ሀቢባ አቢባ እንደ ህጉ መሰረት አንቺ መድኃኒት ጠጥታ ነበር፣ ሆስፒታል ወረቀት አላት እንደዚህ መሆኗ ምናምን ማውጣት ማርቆስ ነው እንደዚህ አረገኝ የሚል ነገር ካለ ይሄ ነው ኤቪደንስ ነው።